የአገር ሰው የቂ ጥከክ ነው ይባላል። እናንተ ሀይሚ ለብሩክ ለሀይሚ ያደረገ ላቀለበት ውሸት ነው። እኛ የራሷ የአካባቢዋ ሰዎች ነን። ስለ እነሱ ታሪክ እናውቃለን። የምናውቀው ሌላ የተደበቀ ሚስጥር አለ፣ ካስፈለገ እናወጣለን እያሉ ነው የሰፈራቸው ሰዎች ማለት ነው። ሀይሚን የሚያውቃት በለጠቻችሁ፣ በኋላችሁ ተወልዳ ብዙ ሰው ወደዳት። ብዙ ቦታ ደረሰች። ከዛ ተናደዳችሁ። ከዛ ሚስጥር ልታወጡ ብታወጡም በታወጡም ሀይሚን አይጠሏትም። ምክንያቱም ያለፈ ታሪክ ያለፈ ነው። ገባችሁ አይደለ? እንዴት አደራችሁ? የኔ ውዶች ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። እኔ የምላችሁ አንዳንድ ነገር ስለነ ሀይሚ ሰማሁ ጋይዝ የሆነ ሚስጥር። የቅርብ ሰው ቤተሰባቸው ነው የምትሉት በጣም ሁሉ ነገራቸውን ያውቃል የምትሉት ሰው የሆነ ነገር ሲያወራ ስትሰሙ ውስጣችሁ ይሸክካል። የምር ነው የምላችሁና እኔ የሆነ ነገር ሰማሁ፣ ስለ እሱ እናወራለን። ሲቀጥል ደግሞ ብሩክ ትናንትና እንግዲህ ኢንጌም እያለው ነበረ ዩቲብ ላይ ሳይመጡ። እንግዲህ ብሩክ አንዳንዴ ላይቭ ይገባል። ጎበዝ ናቸው። እውነት ለመናገር ብሩክን በጣም ለማደንቀው ለምንደ ታውቃላችሁ? በጣም ሰራ ይወዳል። ጎበዝ ነው። አብረሽና ብሩክ አንደኛ ናቸው። ና ዩቲብ ላይ ቪዲዮ ካልሰራ ቲክቶክ ላይ መጥቶ ይሸቅላል። እነሱ ናቸው ወጣትነታቸውን ያወቁበትና እንግዲህ ብሩክ ታንፈታ ዘና እያለ ነበረ። አንድ ነገር ደግሞ አረጋግጥ፣ ብሩክ ሀይሚ ቤት ወጥቷል። ምክንያቱም ያለበት ቤት ያስታውቃል ሌላ ቤት እንደሆነ። እዛ ወደ ራሱ ቤት ተመልሷል። ይሄ መሆኑ ደግሞ በጣም ደስ ብሎኛል። ሲቀጥል እነሱ አብረው በመሆናቸው በጣም ብዙ ሰው ብዙ አይነት አስተያየት እየሰጠ ነበረ። በተለይ የቅርብ ሰው የሆኑ ሰዎች ብዙ አይነት አስተያየት እየሰጡ ነበረ። ስለዚህ ነገር ደግሞ መልስ ያገኙ ይመስለኛል። ብሩክ አሁን ወደ ቤቱ ተመልሷል። ይሄ ነገር ለእኔም ደስ ብሎኛል እውነት ለመናገር ምክንያቱም እኛ በምንፈልገው መልኩ በቃ ሽማግሌ ተልኮ በስነ ስርአት እንዲሆን ነው እንጂ ቀጥታ አብረው እንዲኖሩ አይደለም። እንግዲህ ብዙ ሰው አስተያየት እየሰጠ ነበር። የእውነቴ ነው ከልቤ ስለምወዳል ሃይሚን የሆነ ክብሯን የሚነካ ነገር እንድታደርግ አልፈልግም። ብሩክም እንደዛው ማለት ነው። ምክንያቱም የማይሆን ነገር ካደረጉ ሁለታቸውም ናቸው በተመልካች ዝቅ ሊሉ የሚችሉ ስለዚህ እና አብዛኞቻችሁ አብሮ እንዲሆኑ ስለምትፈልጉ እኔን ጨምሮ ስለምንፈልግ ብሮ ከዛ ቤት ሲሄድ ደስ ብሏችኋል አይደለም። እኔ አሁን ለምሳሌ ብዙም ደስ አላለኝም ነበረ። ያው ከልጁ ሊጠብቃት ነው ግን ደግሞ ብዙ ነገር ሊፈጠር ይችላል። ለክብራቸው፣ በቃ ብዙ ነገር ስላለ እኔ መሄዱ ብዙም አላስደሰተኝም ነበረ። ግን ደግሞ እዛ የሚፈልገውን ያክል ጊዜ ቆይቶ ያው የተፈጠሩት ነገሮች እዛ ባሄድ ኖሮ አይስተካከልም ነበረ ይሄ መስተካከሉ ደግሞ በጣም ደስ ብሎኛል። ከመስተካከልም አልፎ ቀለበት እስከ ማሰር ነው የደረሱት ማለት ነው እና እና ለብቻው መሆኑ ደስ ብሎኛል። ምክንያቱም ሽማግሌ ልኮ እስካልተጋቡ ድረስ አንድ ቤት መኖር የለባቸውም ገባችሁ? ሽማግሌ መላክ ብቻ ሳይሆን መጋባት፣ ሰርግ ማየት እንደ ነነጺ እንደራሱ እንደ ወንድሙ የብሩክ ወንድማ እንትን አላለ ሐብቴ እንደነዛ ሐብቴ አይደለም ያኛው ትልቁ እንደዛ ነው ምንፈልገው እንጂ ዝም ብሎ ደባል መሆን አይደለም። የኔ ውዶች እንዴት ናችሁ? ደህና ናችሁ? አለውላችሁ ሰብስክራይብ እና ላይክ ብታደርጉ በጣም ደስ ይለኛል። ትናንት እንግዲህ ሀይሚም ብሩክም በቤታቸው አልመጡም። ሀይሚን በሌላ ቤት መታለች። ብሩክም ቲክታክ ላይ ነበር። ላይ ያው እንግዲህ አብረው ስላልሆኑ ሀይሚ ለችም ነበረ እና ደግሞ ይሄ ነገር ብሮ ከዛ ቤት መውጣቱን በደንብ የሚያሳይ ነገር ነው። ሲቀጥል ደግሞ በጣም ብዙ የቅርብ ሰው ቤተሰብ ነን የምትሉ እኔ ግን ዩቲዩበሮች እንዴት እንደምትመቀኛኙ ፈጣሪ ሆናችሁ ብቻ ምን ሆናችሁ ነው ደግሞ የውጭ ካምፓኒ ለሚከፍል የምትመቀኛኙት? የምር ደ የእናንተን እንጂ የእነሱን እንጀራ እኮ ማለት ነው። የነሱ ዩቲዩብ ቢያቆሙ ወይ ቢው ቢቀንስ ወደ እናንተ አይመጣላችሁም? ገብቷችኋላ። ስለዚህ ስሩ ይሸቅሉ። ምንድን ነው የውጭ ካምፓኒ ለሚከፍላቸው እናንተ የምትቀኑት ማለት ነው እንዴ? ከእናንተ እንጀራ አልቆረሱባችሁ ይህ ምሬን ነው። ዩቲብ ለሚከፍላቸው ግን እነሱ ቪው እንዲቀንስባቸው፣ የሆነ ተመልካች ለእነሱ የሆነ መጥፎ የሆነ ቪው እንዲኖረ ለማድረግ በስማ የማታደርጉ ጥረት የላችሁም። በተለይ እዛው ሀገር ተወላጅንን የምትሉ አብረናን ያደግን የምትሉ ቤተሰብንን የምትሉ በተለይ ሀይሚ ላይ ያላቸው ጥላቻ በፈጣሪ ስም ዝምር ነን ቤተሰብ ነን ይላሉ። የአገሬ ልጅ ናት ይላሉ። እንወዳታለን ይላሉ። ግን እንዴት እንደሚጠሏት አትጠይቁኝ። ለምን እንደሚጠሏት ታውቃላችሁ። በቃ እሷ ስለበለጠቻቸው በኋላ ተወልዳ ብዙ ነገር ስለደረሰች ይናደዱባታል። እና እንግዲህ የሀይሚ የቅርብ ሰው የሚባል ሁለ ነገሯን የሚያውቅ እንደ ቤተሰብ የሆኑ ሰዎች ናቸው። ና የሆነ ነገር ሲያወሩ ሰማቸው። ምንድነው እያሉ ያሉት? ውሸት ነው ነው በቃ እኔ ይህን ነገር ከቅርብ ሰው አልጠብቅም። በቃ ውሸት ነው፣ ብሩክ እየቀለደባት ነው በቃ እሱም ይፈልጋል ለስራ ነው። ቀለበቱም የውሸት ነው እንደዚህ ያደረገው በቃ ተመልካች በጣም ብዙ ጥያቄ እየጠየቀ ስለሆነ ለዛ መልስ ነው፣ ለተመልካች ክብር ብሎ ነው። በተደጋጋሚ ቀለበት ሰርላት እንደዚህ ተጋቡ እያሉ ስለሆነ እዛ ቤት ሲሄድ ደግሞ ብዙ ጥያቄ ስለበዛበት በቃ ለዛ ብሎ ነው እንጂ እንደዛ ያደረገው ብሩክ ፈልጎ አይደለም። ቀለበቱም በቃ ትክክለኛ አይደለም ብዙ የምናውቀው ነገር አለ ነው እያሉ ያሉት። ገባችሁ በቃ የተደበቀ ነገር አለ እኛ የምናውቀው ይላሉ። እንዲያው አንደኛ ብታውቁ ራሱ ይህን ነገር እናንተ አወራችሁም አላወራችሁ የሚለወጥ ነገር የለውም። በነገራችን ላይ ልታውቁ ትችላላችሁ። እኛ ምንወዳቸው በሚያቀርቡት ነገር ነው። ተባላችሁ ኮ ሰዎች በቃ በሚሰሩ ስራ ነው። ሌላ የውስጥ ታሪክ እኛ አናቅም። ብናቀም ለውጥ ስለማያመጣልን ምንም አይሰራልንም። እኛ የምንፈልገው እዚህ ጋር መጥተው እንዲያዝናኑን፣ በቃ ደስ የሚል ቪዲዮ እንዲሰሩልን። እኛ እንደምንፈልገው ነው የሚሰሩት። እኛ ምን እንደምንፈልግ በድንብ ያውቃሉ። በቃ ከጭንቀታችን አንዳንዴ የሚያወጣን ይሰሩልናል። አንዳንዴ ደግሞ ደስ ብቻ ብዙ ነገር በህይወታችን ውስጥ የሚያስተምር ነገር ይሰራሉ። ሶ እኛ ምንወዳቸው በሚሰሩት ስራ እንጂ ከኋላ ባላቸው ማንነት አይደለም። ሲቀጥል አናውቃቸውን ከኋላ ምን እንደሆኑ እና እናንተ የሀገር ልጅ ሆናችሁ ስለ ሀይሚ ገና ሚስጥር እናወጣለን። ብዙ የተደበቀ ነገር አለ። ከኋላ የምናውቀው ነገር አለ። የምታውቁት ነገር ምንድን ነው? ሌላ ሊያገባ መቼም አይሆንም። ምክንያቱም ለእሷ ቀለበት አስሮ ሌላ እንዴት ያገባል? መቼም ከሴት ጋር እንደዚህ እያዩት እንደዚህ እየተቃቀፉ እንደዚህ በፍቅር አለም እየነጎዱ ሌላ ሴት ራሱ ብትጠየቅ እሽ ትላለች ብዬ አላስብም። ገባችሁ? እና የሀገር ሰው የቄጠካክ ነው ይባላል። አያኖር፣ ምቀኛ ነው። የምሬን ነው። አንዳንድ የሚያቅባችሁ የሆነ ውድቀታችሁ በዛሽ ገብቶ በቀናንተ ሰው እንዲጠላችሁ ማድረግ የሚፈልግ ሰው አለ። በተለይ ሴቶች ወይን የምቀኝነታችሁ በፈጣሪ ስም አንቺ ቆይ ምን ሆነች ነው አንቺ የሀገርሽ ልጅ አይደለች? እንዴት ስታሽቃብጫል ነበር ባለፈው አሽቃብጣሽ አቃብጣሽ። አሁን ደግሞ የውሸት ነው። እውነት ከሆነ ጥሩ ነው። እኛ የምናውቀው ሌላ ምስጢር አለ ምናምን ምናምን። ይሄ ምን ማያስፈልግ ነገር ነው የምትዘበዝቢው ማለት ነው። ምክንያቱም እኛ ምንወዳቸው በሚሰሩት ስራ እንጂ የውሸት ምንድን ነው የውሸት ቀለበት አንበርክኮ የውሸት አለ እንዴ? እንዴት እንዴት ሊሆን ይችላል? አሁን ላይ ግባቡ ይችላሉ፣ ሊጣሉ ይችላሉ። ለምን ሰው እስከሆኑ ድረስ መጋጨታቸው አይቀርም። ሶ እንደዛ ሆነ ማለት ተለያዩ ማለት አይደለም፣ የውሸት ነው ማለት አይደለም። ስለዚህ ዝም ብላችሁ ከምታሽቃብጡ የአገር ሰው ሆናችሁ የሆነ እነሱን ለማስጠላት መጥፎ ነገር በተለይ ሀይሚ በቃ በጣም ብዙ ሰው ስለሚወዳ ሲቀጥል ደግሞ እንደዚህ ብሩኬ በክብር ቀለበት ሲያደርግላት ተናዳችዋል፣ እርግጠኛ ነው። ምክንያቱም እንደዚህ ያደርግላትን ብላችሁ ነው እያሰባችሁ። ለምን በቃ ከሱ ጋር ከሆኑ አብሮ ብዙ ተመልካች አብሮ እንደሚቀጥል ታውቃላችሁ። ከተለያዩ እንደሚከፋፈል ታውቃላችሁ። እሱ እነሱ እንዲለያዩ ማድረግ ነው ዋናው አላማቸው ማለት ነው። ከዛ ተመልካች ይከፋፈልና ልክ እንደ ማርክና እንደ ሄሉ ቪው ይቀንስባቸዋል። ከዛ በቃ እንደዛ ነገር ነው እንጂ ሌላ እነሱ ምንም አይነት ጥቅም ሊያገኙ አይደለም። ከእነሱም ያዩት ነገር ይኖራል ብዬ ነው ማላስበውና የአገር ሰው ሆናችሁ እንደዛ አይነት ሚስጥር ባታወጡ ጥሩ ነው። ምክንያቱም አንድ አካባቢ ናችሁ። ሲቀጥል እናንተ ይህን ሚስጥር ብታወጡ ራሱ ማን ማያምናችሁ፣ አፋችሁና አትረፋችሁ የምትቀሩት ባገኛችኋቸው ቁጥር ትሸማቀቃላችሁና እንደዚህ ባታደርጉ ጥሩ ነው። ምክንያቱም ዩትዩብ ለሚከፍላቸው አለም አቀፍ ካምፓኒ ለሚከፍላቸው ማሽቃበጥ ምን ያስፈልጋል? ሚስጥር አለ ምናምን ምናምን፣ እነሱን ለማስጠላት የማይሆን ወሬ አስፈላጊ ነው ብዬ አላስብም። ያማለያ እኛን በሚሰሩ ስራ ነው የምንወዳቸው። ከኋላ ስላለ ታሪክ አይመለከተንም፣ ምክንያቱም የራሳቸው ታሪክ ነው። ያለፈ ታሪክ ደግሞ ያለፈ ነው። የምታውቁት ነገር ሊኖር ይችላል ምናምን፣ ግን ያለፈ ታሪክ ያለፈ ነው ተብሎ ያለፈ ነገር ነው። ገብታችኋል አደለም? ስለዚህ እንደዚህ ባትሉ በጣም ደስ ይለኛል።